ብይት ርስነት ይዘን የቀረብ ነው እኛና አባይ የሚል ርዕሰ ጉዳይ ነው። እዚህ ስቱዲዮ ውስጥ ሁለት እንግዶች ጋብዣ አለውኝ። እንግዶቼ ያው በቀጥታ ከእናንተ ጋር የሚገናኙ ይሆናል። እንግዶቼ የራሳቸውን እንዳያስተዋውቁ ልጋብስ ከርሶ ልጀምርና ስሙን ማን ልበል? እኔ እንግዲህ ዘገየ ህሉ እባላለሁ። አቶ ዘገየ ህሉ በለኝ። አቶ ዘገየ እድሜ እድሜ ምን ይሰራልሃል? አትጀምርልኝ፣ አትቀንስልኝ

አባይ አይ እንደዋዛ ጠየቀኝ አባይ ለእኔ ምን ያልሆነው አለ አባይ ለእኔ ምን ምን ስጋዬ ብትል ደሜ ብትል አጥንቴ ብትል አፈሩ ብትል አየሩ ብትል በቃ አባይ ህልውና ይሄ ነፍሴ ማለት ነው ምለት ነው ተነፍሴ የበለጠ ሌላ የሚሰጥ አለ እንዴ ነፍሴ አለ እንዴ አለ እንዴ አለ ምን አለ እርሶን አላስተዋወቅም ስሞንም አልበል እኔ በዚያ ይቆይ ምክንያቱም ልጆቿ በሙሉ አንጋግታ የቤቴ እቃ በሙሉ ጥርግ አድርጋ ወስደዋል። ስለዚህ አባይነሽ ተይ፣ አፍሽ አታውጪ፣ ለሌላ ሰው አትናገሪ። ሌሎቹ መጥቶ እንደዚህ ዱበይ ይላሉ። ተይ፣ አትናገሪ አልኳት። አፍሽ ግድበሽ ተቀመጭ ዛሬ ወዲህ አፍሻ ታውጫ ለሰማይ ነው አልሰማችኝ። እኔ የጠየቅኩት ስለ አባይ ወንዝ ነው የጠየቅኩት ስለ አባይ ወንዝ ነው። ያው እኮ ነው፣ አልገባህም? ያው ያው ሾርኒ እኮ ነው። ሾርኒ ነው የነገረ ውስጣዊ ራኮ ነው የነገረ ሙጥጥ አድርጋ የቤቴን ሀብቴንና ንብረቴን እዛ ሄደች፣ አባይ ነሽ አላት። አይደለም እንዲህ ጥርግርግ አድርጋ ወሰደች አለ አፈሩና ውሃውን ጥርግርግ አድርጎ ወሰደ አየህ በሽፈቱ እኮ ነው ንግግሩ ገብቷሃል አዎ ያው ወይራ ነው ውስጠ ወይራ ነው አየህ ያላትን ሙጥጥጥ ልጆቿን አላስቀረኝ ጎረቤቷችን ነገረች ጠቅላላ ሀብቱን ወሰደች የኔን ቤት ራቁቱን ባዶን አስቀረች ማለቱ ነው እንደዛ ማለት ነው በአባይ ወንዝ ዙሪያ በርካታ ተረቶች ተተርተዋል ከዛ ተረት ውስጥ የሚያስታውሱታል አዎ አይ አባይ ምን ማደሪያ የለው ግንዱ ይዞ እያገላበጠ እያገላበጠ ያግራበጠ ይዞ ይዞ ይሄዳል አየ አባይ ማደሪያ የለው ግንዱ ይዞ ይዞራል አልማለቱ ነው አረፈ እንዴ ነው ይሄ ይሄ እንዳይመጣ ስል ነበረ ይሄ ተረት እንዳይመጣ ስል ነበረ ተጥ

እኔ መድኃኒዓለም ሲፈጥረኝ ትጀምሮ እውነቴ ነው ብልህ ዘዴኛ አድርጎ ነው የፈጠረኝ። ልበህ ብርሃን አድርጎ ነው የፈጠረኝ የነበሩ ነገስታት በሙሉ እና አጼ ዘርዓ ያዕቆብ ብትል እና ማነው አጼ ሱስንዮስ ብትል እና አጼ ማነው ልብነ ድንግል ብትል ለሁሉም ለሁሉም በአማካሪነት አገልግያለሁ። ሳገለግል ታዲያ እንዲሁ ዝም ብያ አይደለም የሚያገለግልኩት፣ ተለይተህ መድኃኒዓለም በተሰጠኝ ጥበብ ነው ልበብርሃን አድርጎ ነው የፈጠረኝ። ከልጅነት እግዚአብሔር ሳየ በልጅነት ታዲያ የአመት ተመንፈቅ ልጅ ሆኜ ሁሉ እንደዚህ ሁልጊዜ አዙት ወደ ጠሃ ያለሁ እቤትም ስገባ ወደ ኮራዝ ነው ማ ያ ምንድን ነው የሆነው? ለምንድን ነው የሆነው በለኝ። ያለ ጢስ የሚበራ ብርሃን እንዴት ነው የሚሆነው? ተሚለው የተነሳ ነው ይሄ ብርሃን እንዴት ነው በነጣ የምናገኘው ያለ ጢስ

ነው የልጅነት ላይ ማለት ነው። የልጅነት ላይ ያው ጎሽ፣ እዛ ላይ ነው የተጠነሰ። በኋላ ለመውለድ ይሄንን ጥንስ ለመውለድ እኔ የምሰራለሁ እያልኩ ስማ ስል እነሱ ቆይ ነገ፣ ቆይ ነገ፣ ቆይ ዛሬ፣ ቆይ ነገ ሲሉ ምን አስጨነቀኝ ያልኩና እርግፍ አድርጌ ተኩት። በኋላ ባለ ጊዜ ደግሞ መጣና ጠሩኝና፣ የቤተ መንግስት፣ እንደዚህ እንደዚህ፣ ከዚህ ቀደም ዶሴ እኛ ጋር አለህ፣ ዶሴ አለህ ጥበብም አለህ እኛም አለም ላይ ዞረ። ሌቱ ቀን ነው አሉ ሌቱ ቀን ነው። እንዴት ነው እኛ የሚሆነው አሉ። ስለዚህ መጠናት አለበት አልኩና እውነቴን ነው። ምን ጣና ጀመርኩኒ ቢትወር ውሬ ዋና የት ነው መድረሻው፣ አቅሙን ለማወቅ ነው። ይሄ እንዲህ ብቻ እየመታውን እንዲህ እንደዚህ እየተሳብ ጨቡሉ አሉ። አሁን ይሄ በቴሌቪዥን የሚታየው ፏፏቴው የለም። ያለም እዛ ጋር ስደርስ አላወኩትም፣ እናቴ የእኔ ሀይል አለ የውሃው ግፊት አለ። እንደው ብቻ ምን ጥቃት ደስ ባለት ከሎ ይየ መቀመቅ ነው የገባሁት። ይሄ መቀመቅ ነው ያህል ብቻ እንደ የመታው ደሞ ትንሽ ሲሄድ ሱዳን ላይ ደረሱ። አይ ታሪክ ፓቾና ደ እንደ እያመናጨኩ እንደ እያመናጨኩ ብቻ ሲሄድ ካይሮ አልገባም። እንደ መታ መታ አድርጌ ብ- በዚህ በኩል ግድብ በዚህ በኩል ማሽሩ እዚህ በኩል ደግሞ ይሄ በመን በኮዳ በላስቲክ እየሞሉ ይሄ አሁን እኛ ሀገር እንዳለው ማለት አዎ፣ እንደሱ እየሞሉ እየጠቀጠቁ ይሸጣሉ። ከዚህ ሄጆ ውሃ ታዲያስ እኔን ብቅ ማለት ሳይ ኢትዮጵያ መጣ ብሎ አልኮ ሩጫ ሩጫ አረጎ በዝኑ አረጎ በዝኑ አረጎ በዝኑ ይጣራው ነው። ለመሆኑ በዚህ ውሃ ምን እየሰራችሁ ነው? እያጠየኳቸው እዛ እዛ ወሃላ አይደል እንደዚህ ይሄው ነው። ይሄ የማነው ስሙ የኤሌክትሪክ ማመንጫ ግድብ ነው። ይሄ ደግሞ በስተዚህ በኩል ያለው ደግሞ የመስኖ ግድብ ነው። በዚህ በኩል ደግሞ ስብስብም ምን ነው እንዳልኩ ይሄ ሀይላንድ እየሞሉ እያሸጉ ያሸጉ ውሃ ይሸጣሉ። ምን ነው እስከዛሬ ድረሳት ነገር ምን ነው ይሄ ሀይላንድ ውሃ እንደምሸጥ ታውቃለህ? ሱቄ ባዶ አይደል እንዴ ምን አለ ተዛብክ ዛሬ ገለስም

የምን ማለታችሁ ነው? ይሄ ውሃ እኮ የመድሃኒዓለም ውሃ ነው፣ የፈጣሪ ውሃ ነው። አያልቅም፣ እኛም ለእናንተም ይበቃል። ስለዚህ ተስማምተን ሁላችንም እንጠቀምብን። አጉራጠና እኛ አይደለ ወይ ሀብት ሚኒስትሩ ንክቻለኝም ወንድ አታውቂያለሁ እና ብቻ እንዲህ ነው። ልቀቅ እኛ ብቻ እንብላ ነው ብቻ እዚህ ለመድረስ እና ልጃንሄ ለማስረዳት በጣም ፍጥነት ያስፈልጋል ያስፈልጋል። መጣሁ ሲሄድ ሶስት ቀን የፈጀብኝ ስመለስ አንድ ቀን ተኩል ገባሁ። በጣም አፈጠንከው ነደደኝ። በኋላ መጣሁና ልጃንሄ ነገርኳቸው። አረ እንደዚህ ነው ነገሩ አሁን ድረስ ፊት ላይ ያለ እንዲህ ነው ያሉት። ጥሩ ጥሩ እንግዲህ በአንተ ፊት አብራሪነት ይሄ ግድብ ይሰራ፣ አንተን ለኔ? አዎ እንግዲህ የሞኝ ነው። አትሰርኩልህና ሃያ ሺህ አካፋ አስራ አምስት ሺህ ዶማ አስር ሺህ መራቻ አስገዛሁልህና ውጭ አድርጌ መጋዘን። አሁን ምዝገባ ጀምሬያለሁ፣ ሰራተኛ ምዝገባ ጀምሬያለሁ። ለካፊር መቶሪ ተከታትሎ ደርሶበት ኖሮ ይሄን ጉዳይ ተከታትሎ ተከታትሎ ማን ይመጣል? ሀል መሪ የግብጥ መሪ ይመጣል፣ ይመጣሉ ቤተ መንግስት ደህና ሲጫወቱ ብሎ አንተዬ እንደው እግዚአብሔር ያሳየህ ደህና ሲጫወቱ ያ ይገለሉ ይቆያሉ። እኔ መስተታኩና ተውኩት። ይሄው ከዛሬ ነገ ይሰራል፣ ከዛሬ ነገ ይሰራል፣ ከዛሬ ነገ ይሰራል፣ ሳይሰራ እዚህ ደረሰ። ይኸው እንግዲህ በጊዜው ጊዜው ፈቀደ ነው የሚሆነው። አሁን ደግሞ ሊሰራ መሆኑን ይሰማው ዓለም ሆነ፣ ደስታ ሆነ፣ ደስታ ሆነ፣ ደስታ ሆነ። ከዚህ በላይ ምን እፈልጋለሁ? አይደለም።

እኔ ወዲያውኑ የገዛው ሁሉ አድርጌ የገዛው ያንተ ነው ትላለህ። እኔ ልጅ ልጅ አለች ነው እንደው ምን ዝም አሁን አትልም። አረ፣ ብስኩት እገዛለው እየ በኋላ እንደውም ጠጋርፍና መዋልነዋ። ዝም አትል መሰለህ። በወንድ ይገዛልሽ ያለው ብያት ነው። በወንድ የሚባል ንገሪው። የት ነው የሚሸጠው? አለ እንዴ። እኔም ባከፋፍል ትችላለህ አለ። አለ እንዴ፣ የት ነው ያለው? ምንም አታከፋፍለዋለህ አንተ። በቃ እኔም ገዝቼ ባከፋፍል ደስታዬ ነው። ደስ ነው የሚል አድማጭ ተመልካቾቻችን እዚህ ጋብዘን ያወያየናቸው እንግዶች ስለ አባይ ያላቸውን ሀሳብ አካፍሎናል። በዚሁ እንግዲህ ፕሮግራሜን እጨርሳለሁ። እንግዶቼ ተሰናብተው እንዲለያያችሁ